ጣና እንደ ወቅቱ እንደየጊዜው ይሞላል፣ ይቀንሳል። ጣና እንደምታስቡት ዝም ብሎ ውሃ ብቻ አይደለም። ፈረስ ጆሮን ካቆመና ማለት ከጀመረ የሸተፈው ነገር አለ ማለት ነው። ሰላም እንዴት ናችሁ? እንዴት ከረማችሁ? ዛሬ አንድ ቦታ ልንሄድ ነው። ያው ሁሌም እንደ ቋሚ መጓጓዣ የምንጠቀመው ፈረሳችን ነው። ፈረሳችንን እንጭንና ወደ ጣና ዳር አብረን የምንሄድ ይሆናል። እዛ ጣና ዳር ከሄድን በኋላ አሳጥማጆችን ካገኘናቸው ከአሳጥማጆች ጋር የተወሰነ ጊዜ እናሳልፋለን። በእርግጥ ፈረሱን የምታጠቢያው ጊዜ ይደርሷል። ፈረሱን የምናጠብ ይሆናል ማለት ነው። ወደዛ የምንሄዱበት ጾም ነው አሳንበላል ሁሌም ፈረታችንን ከመጫናችን በፊት ባለፈው ነገር ላይ ነግሬያችኋለሁ። ቦረሻ ግዴታ ነው ማለት ነው። ምክንያቱም ላይ ላይ ያሉ ነገሮች ካሉ በኋላ ስንቀመጥበት ቆሮቆሮና ምቾት የሚያስፋል። ስለዚህ የግድ ለተሰዋት ቦረሻ ማንሳት ይኖርብናል። ጤነኛ ጉዞ ለማድረግ ለፈረታችንም ጤና ማለት ነው። ለፈረሳችን የምናደርግለት ድልዳል ሁሌም እንዳየር ንብረቱ ይለያየ። አሁን ሞቃት ስለሆነ በጣም ትንሽ ነው የምናደርገው ድልዳሉ እንዳያልበውና እንዳይሞቀው ማለት ነው። በደንብ ማሰር ይኖርብናል ኮርቻችንን። ያው እኛ የምንጠቀመው አይነት ኮርቻ ወገብ ብቻ ነው የሚያስራው ማለት ነው እና በጣም ኮንፈርት እንዲሰማው ለፈረሱ ያን ማድረግ ይኖርብናል። ጆሮ ላይ የምትገባለት ምናምን ላሁ ነው የሚወጣት። አፉ ላይ የምትገባለትን ብቻ ነው የሚጠላው ፈረሱ። የአፉን ልጓም ማስገባት አይደለም ፈቃደኛ አይደለም የሚሆነው። ሁሉም እንስሳት ውስጥ ባዕድ ነገር ሲገባበት ደስተኛ ይሆንም። ግን ያው ለትዕዛዝ እንዲመችል የግድ ማስገባት ይኖርብናል። በጣም አናጠብቀውም፣ በጣም አናላላውም። ልጓሙ ማለት ነው። መካከለኛ ሆኖ ለትዕዛዝ እንዲመች እናደርገዋለን። በቀጣይ አንገቱ ላይ ያለውን ገምር መፍታት ነው። አንገቱ ላይ ያለውን ገምር ከፈታም በኋላ ለጉዞ ዝግጁ ነው ማለት ነው። ዛሬ ወደ ጣና መሄዳችን አይቀርም። ፈረሱን ለማጠብ በዛው እግረ መንገዳችን ካወራን በኋላ ፈረሱን አጥበን እንመጣለን ብለናል። በጣም ብዙ ጊዜ ለማጠብ ብቻ ስንሄድ ኮርቻ ይዘና እንሄድም፣ በባዶ ብቻ ነው ይዞ የሚሄደው። ዛሬ ግን ረዘም ያለች ጉዞን በዛው ስለምናደርግ የግድ ኮርቻችን እንይዛለን። የውሃ መቅጫ ጆግና፣ ብሩሽ እና ደግሞ ሳሙና እንከታለን ማለት ነው። እነዚህ ፈረሳችንን ለማጠብ በቂ ማቴሪያሎች ናቸው ማለት ነው። ይህም ቦታ ፈረሱ በነገራችን ላይ አይወዱም። ማይወድበት ዋንኛ ምክንያት ኑሮ ታውቃላችሁ፣ በጣም ብዙ እንስሳት በዚህ በኩል ያልፋሉ። ጅብ፣ ተኩላ፣ አቀበረው በጣም ብዙ ነገር በዚህ በኩል ይንቀሳቀሳል። አንዳንዴም ዘንድ ወባብ ምናምን ይኖራል እዚህ መንገድ ላይ ማለት ነው። እና ይህ መንገድ በጣም በጫካ የተሞላና ጥቅጥቅ ያለ ስለሆነ ፈረሱ እነዛን ጠረኖች ሁሌ ያሸጣል። ስለዚህ ደስተኛ አይሆንም። ደስ ብሎት አይደለም የሚሄደው። አሁን አሁን እየለመደው ስለመጣ በሰላም መሄድ ጀምሮ። ዞኖቱን ለምናገር በጣም የሚያስደስትና በጣም ጥቅጥቅ ያለ በዚህ ጋርም ተራራ በዚህ ጋር ደግሞ ጣና ያለበት አምጻዴ ቦታ ነው ማለት ነው። ጣና እንደምታስቡት ዝም ብሎ ውሃ ብቻ አይደለም። ጣና በጣም ብዙ ሚስጥራትን የያዘ በውስጡ በጣም ብዙ ነገሮችን የያዘ በጣም ትልቅ ውሃ ነው። በጣም ብዙ ገዳማትን፣ የኢትዮጵያ ታሪክ በጣም ብዙ ነገር ነው። ከፊት ለፊታችን የምናየው የጣናን አንደኛውን ዳር ብቻ ነው። በዚህ በኩል ቢያንስ ጣና ሶስት አይነት ባህሪዎች ይኖሩታል። አሸዋማ፣ ድንጋያማና ደግሞ ጭቃማ ቦታ ማለት ጭቃማ ቦታዎችን ያው ቶካ ተብሎ ነው የሚጠሩት። እነዚህ ደግሞ ድንጋያማ ቦታዎችና ደግሞ የአሸዋ ቦታዎች ደግሞ የአሸዋ መሬትና የእንትን ተብሎ ነው የሚጠሩት። ለማንኛውም በቀጣይ ብዙ ቦታዎችን አብረን በጋራ የምንጓዝ ይሆናል። የጣናን ውበት እና የጣናን ምስጥራት በጋራ አብረን የምንጎበኝና የምናይ ይሆናል ብዬ አስባለሁ። ለማንኛውም አሁን የምንሄደው ከጣና አንደኛው ክፍል ወደ ሆነው ጋር ነው ማለት ነው። ፈረስ ጆሮውን ካቆመና ማለት ከጀመረ የሸተተው ነገር አለ ማለት ነው። እና ፈረሱን ለመንገዱ ከፊት ለፊታችን የሆነ ነገር አለ ብሎ ፈርቷል። እና ጆሮ ቀጥ ብላለች ማለት ነው የፈረሱ። ፈረስ ጆሮውን ካቆመ እና እነዚህ አሌድ ምናምን ካላችሁ ከፊት ለፊት ያሸተተው ያየው የሆነ ነገር ይኖራል ብላችሁን መጠርጠር ይኖርባችኋል። በእርግጥ ዳክዮች አይቶ ነው፣ ዳክዬ አይቶ ስለማያውቅ ለመጀመሪያ ጊዜ ያያቸው እና ትላልቁ ነውበት ፈርቷቸው ነው። ጣና እንደ ወቅቱ እንደየጊዜው ይሞላል፣ ይቀንሳል። ክረምት ላይ ወደዚህ አካባቢ ድረስ ሲመጣ ነበረ። አሁን ደግሞ በጋ የሆነ ሰው ሲመጣ ወደኋላ እየሸሸ እየሸሸ ነው የሚሄደው። ምናልባት ከዛ ጀልቦች እስካሉበት ጫፍ ድረስ ወደፊት ይሸሻል ብዬ አስባለሁ። በጋ በጋ ላይ ማለት ነው። ውሃ እንደምትሄድ በጣም ጥርት ያለ ነው። በዚህ በኩል ነው ሁሌ ማታ የሚወጣው። አሁን ፆም ስለሆነ አሳ ምንም ስለማናደርገው ነው እንጂ እነዚህ የምታያቸው ጀልቦች አሳ ይዘው የሚመጡ ጀልቦች ናቸው ማለት ነው። እና አሳ የምንገዛው ምናምን ከዚህ አካባቢ ነው ማለት የሚወጣበት በጣም ብዙ ጊዜ ደጋግመን እዚህ በጣም የሚያምር ቦታ ላይ እንመጣለን። እዚህ የምንመጣበት ዋነኛ ምክንያት አንደኛ ለውሾቻችን የአሳ ጭንቅላት ይዘን ለመሄድ ነው። ዛሬ እንዴት አድርገን እንደምናመጣ ምናምን ላሳያችሁ ነበር፣ አሳጥማጆቹ ስራ ከጨረሱ በኋላ ደረሰን እንደምትል አሁን ላይ ጣና ጥርት ብሏል። ምናልባት ካሜራው የሚያሳያችሁ ከሆነ ከስር በጣም ብዙ አሳዎች ይታዩኛል፣ እግራችንን የሚልሱ ምናምን ማለት ነው። እዚህ አሳ እንዴት እንደሚጠመድ እንዴት እንደሚበለት እንዴት እንደሚሰራ ልናሳያችሁ ነበር። ዛሬ የመጣ ነው አሳጥማጆች ስራ ከጨረሱ በኋላ ስለመጣ ነው። በቀጣይ በእርግጠኝነት አሳጥማጆች የሚያደርጉትን ሁሉ ፕሮሰስ የምናሳያችሁ ይሆናል እዚሁ ተገኝተን ማለት ነው። አጥብሎስ ከመምጣት እንዴት እንደሚበለት እንዴት እንደሚሰራና እንዴት አሳዎችን እንደሚዘጋጁ ምናምን ማሳያችሁ ይሆናል። ማንኛውም ይሄ በጣም የሚያምርና ውብ የሆነ ቦታ የጣና አንደኛው ክፍል ነው ማለት ነው። በቀጣይ በጣም ብዙ ባህሪዎቹን ጣና እየቀያየረ ማሳያችሁ ይሆናል። እዚህ ጋር ገላጣ ሜዳ ነው፣ አሸዋና ድንጋይ የበዛበት ነው። በዛ ጋር ደግሞ በጣም ብዙ ተራራማና በጣም አስቸጋሪ የሆነ መልካም ምድር ያለው ቦታ ነው ማለት ነው ጣና ረሱ ውሃ ብዙ አለመደም። ስለዚህ ቀስ ብለን ሁሌም እያታለልነው ያታለል ነው ይዘነው የምንገባው ዛሬ ቀስ ብሎ ከገባ እናየዋለን። በእርግጥ ፈረሱ ውሃውን ለምዶታል አይ ቲንክ ከገባ በኋላ እስኪገባ ትንሽ የሚያስቸግረው ከገባ በኋላ መጮቱን ይቀጥላል። ፈረሱ ማለት ነው ውሃው እያታለልን ቀስ እያደረግን ነው የምናስገባው። የመጀመሪያ እግሩ ከገባ በኋላ ግን ውሃው እራሱ ለሚወደው ባፍ ቀስ እያለ ይከተለልን በጣም አስቸጋሪ የፊት እግሩ ውሃ እስክትነሳት አሁን የፊት ግሩ ውሃ ነክታለች፣ ተነሳች። እንዲሁም አንቸገርም፣ ቀስ ብሎ ይገባል። ከዚህ በኋላ ያለ ስራ ያው ፈረቱ ላይ ውሃ ማራው ፈረሱ መቆም አይፈልግም። ልክ የተመቸው ሰዓት እኔ ጠዋት ይገባል። ራሱ እውነቱን ለመናገር መታጠብ በጣም ነው የሚወደው። መታጠብ ብቻ ሳይሆን ደግሞ በውሃ መጫወት ይወዳል። ምናልባት አይታችሁ ታሉ ብዬ አስባለሁ፣ ወይ ደግሞ ታዩታላችሁ። ከዚህ ቅጥሎ ውሃ ልክ እንዳገኘ በውሃ መንቦጫ፣ መጫወት፣ መረጫጨት ምናምን ይወዳል ማለት ነው። እስኪገባ ድረስ ግን እንደ ማንኛውም ህፃን ልጅ ይፈራል፣ ያስቸግራል። ውሃ ውስጥ መግባትና መታጠብ ማለት ነው። አንዴ ከገባ በኋላ ግን ሳሙና ቀቡለ ስታሹት ምናምን ደስ ብሎት ረጅም ሰዓት ይታጠባል ማለት ነው። እና በዚህ መልኩ ነው ፈረሳችንን ገለውን እና አጥቦ ሁሌ እየመጣን ለፈረሱ ጤነቶች፣ ለኛም ጤንነት ህይወት እንደተጠባጥ በጣም መልካም እና ጣና ዘርፈ ብዙ ጥቅሞችን ነው የሚሰጠን። ፈረሱ ማይወዱ አንድ ነገር ነው፣ ፊቱ ላይ ውሃ እንዲነፋው እና ሁሌም እቺ የፊቱ ፓርት ስትደርስ ትንሽ ያስቸግራል። እየተገፋፋንም ቢሆን ፊቱን እናቅብለታለን ማለት ነው። በዚህ መልኩ አጠባችን እንቀጥላለን። የኖረበት አካባቢ ላይ ይሄን ፈረስ ያመጣ ነው፣ ደጋ ከሆነ አካባቢ ቀጥታ እዛ ከሆነ ቦታ ነው እና ጠይቂያቸው ነበር ፈረሱን ገላውን ማጠብ ለምዷል ወይ ምናምን ብዬ ጠይቂያቸው ነበር። እነሱ ፈረስ አጥበን አናውቅም ነው ያሉኝ። ጭራሽ ይሄ ፈረስ ታጥቦ ያቅም ማለት ነው። እዚህ ከመጣ በኋላ ነው ይሄ ፈረስ መታጠብ የለመደው ማለት ነው እና እንደምታየው ትንሽ አስቸጋሪ ባህሪ ያለው ካሌር ምናምን ይላል ዋሲና ከው ምናምን ይደነብራል ምናምን፣ ግን ቢሆንም በትንሽ ጊዜ አስተምረነዋል ማለት ነው። ነገ ከነገ ወዲያ ደግሞ በእርግጠኝነት ራሱን ችሎ መጥቶ ካልታጠብኩ ይላል ብዬ ተስፋ ያደረጋለሁ። ለማንኛውም ፈረሳችንን በዚህ መልኩ ነው የምናቅበው ማለት ነው።

የዛሬ ቪዲዮአችንን ይሄን ይመስላል። በቀጣይ በሌላ ቪዲዮዎች መልሰን እንገናኛለን። እስከዛው ድረስ ሰብስክራይብ አድርጋችሁ ጠብቁን። መልካም ጊዜ፣ መልካም ቆይታ። ፈረቱ ከፊት ከፊታችን እየሄድ ነው። እኛ ተከትለ ነው እየሄድ ነው ፈረቱ ቤቱን ጠንቅቆ ያውቃል። ግን በጣም ብዙ ጊዜ ሲሮጥ ሰያስደነግጣል የሰው ምናምን እንዳይበላ መጠንቅቅ ያደርግና ፈረስ አጥበን እንግዲህ ወደ ቤት እየተመለስን ነው። ከዮናስ ጋር ዛሬ ረዘም ያሉ ቪዲዮዎች እንቀርጸናል በቀጣይ በእርግጠኝነት የምታዩዋቸው ይሆናሉ ብዬ አስባለሁ። ኤዲተራችን እና ቲክቶክ ማናጀራችን የዩቲዩብ ማናጀራችን ኤዲት አድርጎ ጨርሶ የሚያሳየን ይሆናሉ ብዬ አስባለሁ። እኔ ተሸክምናል ኮርቻውም ማለት ነው ምክንያቱም ፈረሱ ታጥቦ ገለ ውርጥብ ስለሆነ፣ ቪዲዮውን ደግሞ ዩቲዩብ ላይ ጭነ ነው እናንተ የምታዩት ይሆናል ማለት ነው